በይ ተመልሰሽ ተኝና፣ የጀመርሽው ክፍል መጨረሻ አለብሽ፣ መጨረሻውን ማውጥ። ቆይ ግን ጉድ ያልሽኝ ነገር ለምን አትነግሪኝም? ይሄን የምነግርሽ ከነብርቅ ቤተሰብ የሆነ ሰው አግኝተሽ መድብል ምን እንደሚያደርግና ለምን እንደመጣ ጠርተሽ የምትነግሪኝ ከሆነ ነው። እሱን ለማድረግ ብር ያስፈልጋል። ችግር የለውም፣ የፍራታ ስና ይከፍልሻል። እሺ፣ ግን ቅድሚያ ክፍያ። መረጃው አለኝ። መድብል ለምን እንደመጣ ምን እንደሚፈልግ ሁሉንም ልክም አድርጌ ነግራቸዋለሁ። ፎክሮም አልቀረ ወንድሙን ብሩክን ያለበትን ቦታ አውቆ ያለበት ድረስ ሄዷል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። እነ ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትትና ጠይቃለሁ። ምሳሌ ድራማን ይዤላችሁ ቀረብ ያለው ተከታተሉን። ታክሞ አገር አማን ብሎ ወደ ቤቱ የተመለሰው ብሩክ ነገር ግን አገር አማን ብሎ ሲመለስ የጠበቀው ነገር እጅግ በጣም ከባድ ነው። ከቤቱ በሰላም ገብቶ አንድ ቀን እንኳን ሳያድር ስትናፍቀው የነበረችውን ቅድስትን በቅጡ እንኳን ፍቅሯን ሳይቀበላት አንድ ቀን አድሮ በበነገታው ከቤቱ ተሰውሮ ብዙ ቀናቶቹን አስቆጥሯል። ታዲያ በዚህ መካከል እያለ ነበር ወንድሙ መድብል ከስር ተፈቶ ወደ ቤቱ ያቀን ነው። ከቤት ግን ሲመጣ ያ የናፈቀውን ወንድሙን ሊያገኘው በፍጹም አልቻለም። ቅድስትም እየተርበተበተችና ግራ በመጋባት ሁና ልጁን አደራውን ለመወጣት ብላ ከልጁ ጋር ወዲያና ወዲህ እያለች ስትንከራተት ነበር። መድብል ወደ ቤታቸው የመጣ ነገር፣ ግን መድብል ከቤት ከመጣ በኋላ ወንድሙ የት እንደደረሰና ማን እንደወሰደው እያጣራም ነበር። በኤፍራታ በኩል ኤፍራታ ታዲያ ዛሬ ላይ እውነታውን ያለበትን ቦታ ስላወቀች ሙገሳን እና ደና ገንዘብንም በመድብል በኩል አግኝታለች። ስራዋን በአግባቡ በመወጧታና ጥሩ ነገር በማድረጓ አንቺ ጎበዝስና ጠንካራ ሴት ነች ተብላለች። ማትወደውን ሴት መከተል ያልደከመው ዝና ዛሬም ዛሬም እንደተከተላት ይገኛል። ታዲያ ሉላም እሱን ባለመፈለጓ የእሱ ልብ ደግሞ እሷን አብዝቶ በመፈለጉ እያሳደዳት ተሳዳጅና አሳዳጅ ሆኗል። ነገር ግን እዛ ጋር የሚያፈቅራትና የሚወዳትን ሞገስን በማግኘቷ አለም ዘጠኝ የነበረችው አስር ሞልታላት ደስተኛ ሆና እየኖረች ትገኛለች። ነገር ግን ያፈቀረች ልብ በሲቃ ታውጣ ለየት ነው ያለችው ሉላ እያለችም ሁልጊዜ ታቃስታለች። ይህንን ማቃሰቷን ያልተረዳችው ሉላ ዝና ያለበትን ሁኔታ በፍጹም ማወቅም ሆነ ስለሱ መስማትም አልፈለገችም። አሁን ያለችበትን የፍቅር ህይወት ማጣጣም ነው የፈለገችው። ሳያስበው ዝና ከእጁ የነጠቃትን ጽጌ ረዳ ሊያደርቅበት ሙሽሽ ሊያደርግበት ሲል ደርሶባታል። ታዲያ ያችን ጽጌ ረዳ አበባ አሁን ላይ ተቀብሎ ውሃ እያጠጣትና በለዋ ላይም መልካም ነገሮችን እያደረገባት እየፋፋችና እያማራች እየፈካች መታለች። ጽጌ ረዳ አበባውንም ከእጁ እንዳትወጣበት በየትም በኩል በየትኛውም አቅጣጫ አድለሷ ዋጋ ለመክፈል ጎንበስ ቀና እያለ ይገኛል። አቅም ባይኖረው እንኳን መድበልን ጥግ አድርጎ በመድበል በኩል አልፎ እሷን የራሱ ማድረግን ፈልጓል። ታዲያ መድበልም ዛሬም እንደተለመደው የወንድሙን ጉዳይ ለማጣራት የፍራታን ስልክ ደውሎ ጠርታታል። ፍራታ መታለች። የፍራታም የሆነውን ነገር በሙሉ ትነግረዋለች። ታዲያ መድበልም አስቀድሞ ከእሷ የሰማው ነገርም ባያስደነግጠውም፣ ነገር ግን ቀደም ብሎ ባንክ ቤት የሚሰራ ጓደኛው ደውሎ ብዙ ብር በእሱ አካውንት እንደገባና ያስገባለት ሰውም እጅግ በጣም አደገኛ እንደሆነ ስለነገረው በድንጋጤም ተውጦ ነበር። ነገር ግን የፍራታ ይህንን ስትነግረውም የበለጠ ደነገጠ። ወይኔ ወንድሜ፣ ምን ውስጥ ነው የገባኸው? ለምንድነው ግን ይህንን ያደረግከው? ለምን ከእነዚህ ሰዎች ጋር ተማማህ? እያለ ከራሱ ጋርም እየተነጋገረ ነበር። ታዲያ ኤፍራታንም በጣም አመሰግናለሁ፣ ጎበዝ ነሽ። ከዚህ በኋላም ደግሞ አብረሽን ትሰሪያለሽ፣ ደህና ጠቀም ያለ ነገር ታገኛለሽ። ብሎ ጥሏትም ይሄዳል። እሷም ምን እየሆነ ነው ይሄ ሰውዬ በሚል ስሜት አንገቷን ደፋ አድርጋ ቆይ ግን የተፈጠረው ነገር ግራ የሚያጋባ ነው የምትል ትመስላለች። መድብል ወደ ቤት ተመልሶም ልብሶቹን ቀያይሮም ወደ ውጭ ለመውጣት እየተጣደፈ ይገኛል። ታዲያ ቅድስት ድንገት ከብሩክላስ ብቻዋን ቁጭ ብላ በትካዜ ዓለም ተውጣ የእሱን ልብሶች እያሸተተችና እየናፍቀው ልቧን የትነሄን ያለም የሚሉ ይመስላሉ። ታዲያ አይኖቿንም በዎቿንም በሱ ቲሸርቶች እየጠረገች ይሄውን አፍቅ ያለው ልብስህ እንኳን ለእኔ መድኃኒት ሊሆነኝና ሊያክመኝ አልቻለም ተስፋ ቆርጫለው የት ነው ያለው ብሩኬ የኔ ወድ እያለችም ትገኛለች ግራ ሲገባትና ነብሷ ስትጨነቅ ወደ ውጭ ወጣ ብላ ሳሎን ላይ ግን የተመለከተችው መድበል እየተጣደፈ ነበር ቆይ ምንድን ነው ወዴት ልትሄድ ነው መድበል ትለዋለች የወልሽ ቅድስት እራሳችሁን ጠብቁ ቶሎላ ልመለስ እችላለሁ አደራሽን፣ ምሳሌን፣ ምሳሌ ትምህርት ቤት መሄድ የለባትም ይላታል። ይህን የነበር በላው ላይ ውሃ የተቸለሰባት። ምክንያቱም ምሳሌ እንዴት ትምህርት ቤት ትቅር ትለኛለ? የተፈጠረ ችግር አለ? የትለዋለች ይኸውልሽ፣ የተፈጠረውን ነገር አሁን ላስረዳሽ በፍጹም አይችልም። ነገር ግን ብሩኬ አደጋ ላይ ነው ያለ፣ መኖሩንም መሞቱንም ማወቅ ሳይኖርብኝ አይቀርም። ስለዚህ እኔ ልሄድ ነኝ። አደራሽን፣ አደራሽ ላንቺ ናት፣ አደራ ይላታል። ደጋግሞ ደጋግሞ አደራ ሲላት ተጨነቀች። ቆይ ግን ለምን አትነግረኝም? ትለዋለች። ቅድስት፣ እኔ እንግዲህ ፍቅርሽን ማልኩሽ ለማንኛውም ግን አንቺ ምራስሽን ጠብቂ ሚሆን አይታወቅም ከቤት እንዳትወጡ ይላታል ይሄን የነበር በቃ አለቀልኝ ብሩኬ ዳግም ላይ መለስ ሲሆን እንዴ ብሎ ልቧ ሲነግራት፣ ልቧንም ራሷ በራሷ እየገሰጸች አረ እንዴት ነው የምትለኝ? ብሩኬማ ይመለሳል ከልቤ ላይ የደበቅኩትን ፍቅሬን ሳልነግረው በደንብ አጣጥሜ የውስጤን ሳላዋየው፣ እንዴት እንደዚህማ በፍጹም ሊሆን አይችልም እያለች እነዛን አለንጋ አለንጋ ጣቶቿን እያሻሸች ግራ በመጋባት ስሜት ሆና እሺ በቃ ብላ በሩን በኃይለኛ ትዘጋውና ቆጭ ትላለች። በሀሳብም እርቃት ይሄዳለች። ቆይ ግን ብሩኬ የት ነው ያለኸው? ለምንድን ነው ግን ጭንቀት የማይገባ እያለችም ጣራ ጣራ እየተመለከተች ነበር ነበረ። ሌላ በኩል የሴትነት ወጓ ሽማቆ ይዟት እንጂ ፍቅሩ አይሎባት እሱን እሱን ካሰኛ ትቆያይታለች። ሉላ ሉላ ታዲያ እንዲያቅፋትና የኔ ብሎ ወደ እሱ እንዲያስጠጋት ትፈልጋለች። ሞገስ ግን አክብሯትና ወደፊትም ደግሞ ያልተፈታ የህይወት ማቅጣጫ ስላላት ከዝና ጋር ያለችውን ነገር ሳትጨርስ እኔ ያልንካትን በሚል ስሜት ይመስላል ለእሷ ካለው ክብር የተነሳ አቅፋት ሌተኛ አደለም፣ ምንም አይነት ነገር ሊያደርግ ፍቃደኛ አደለም። ታዲያ ይህንን ያልተረዳቸው ሉላ የፍራቻ አስመስላ ይዘዋለች። ግን ለምን ትፈራኛለህ? ትለዋለች። ወንድ ልጅ እንኳን እንደዚህ ብለው ሌላ ነገርም ያደርግ ከልካይ የሌለበት እንዲህ ማለት፣ የሁሉስሉ ላይ እኔኮ አክብሬሽ ነው ፈርቼሽ አይደለም። ስለዚህ አክብሬሽ ነው። ደግሞ ቆንጆ ልጆች እንድትወልጅልኝ እፈልጋለሁ ይላታል። እኮ እወልድልሃለው፣ ግን ምን አይነት ማንን የሚመስል ትለዋለች። አንቺን የሚመስል አንቺን የሚመስሉ ቆንጆዬ ጨረቃ የሆኑ ልጆች ትወልጅልኛለሽ ይላታል። እሷን በደስታ ልቧ እየዘለለ በደስታ ነው አምወልድል ትለዋለች። ታዲያ በሀሳቧ ስለተስማማችለት፣ ቆይ ግን የፈራሁሽ መስልሻል እንዴ ይላታል? አዎ እንደዛ መስሎ ነው የሚታየኝ የምትችለውም ወደ እሷ ተጠጋ። ፍቅር ፍቅር የሚናገሩ አይኖቿ እየተስለመለሙ ወደ እሱ ተጠጋለች። ታዲያ ሞገስም እንደዚህማ እጅ ከፈቀድችልኝ እኔ ምን ገዶኝ የሚል ይመስላል። አይኖቹን እያስለመለመ ወደ እሷ ይጠጋል፣ እቅፍም ያደርጋታል። በቃ አሁን ላይ ልጅ የሚፈጠርም ይመስላል። መሐሌት ዛሬም ቢሆን ንቀትን ማስተናገድ በፍጹም አልሰለቻትም። ዝና የንቀትን ጥግ እያሳያት ይገኛል። እንደውም ይባስ ብሎ የሚሰድባት ስድብ ራሱ ግራም ያጋባና ከሰውነት የጎደሉም ይመስላሉ። ታዲያ እሷ ግን ልቧ በፍቅር ክንፍ ከማለቱ የተነሳ ዝናኔ ራሷ ለማድረግ የምትሰማው ነገር በሙሉ ለእሷ ቀላል ነገር ነው። ለጆሮ የሚከብድ ነገር ቢሆንም እሷ ማግናቅ ላይ እየተመለከተችው ትገኛለች። ቆይ ግን ለምንድን ነው ዝና እንደዚህ የምትሆነው? እሷ እኮ በቃ ሞገስን ወዳ ሄዳለች ትለዋለች እኮ፣ ልትሄድ ትችላለች፣ ነገር ግን እሷን በፍጹም ላጣት አልፈልግም። ደምም አላጣትም ሉላን እመልሳታለሁ። ካልመለስኳት ደግሞ አንድ ነገር እናደርጋለን ይላታል። እኮ ምንድን ነው ትለዋለች። በቃ ሉላን እና ሞገስን ሁለቱንም እገላቸዋለሁ። ትገሊያለች። አንቺ ቤቱንም ከፈለግሽ የምትፈልጊው ነገር እንዲኖረች ከፈለግሽ፣ ይህን ነገር እኔ ሰው አዘጋጃለሁ። አንቺ ከርቀት ሆነች መከታተል ነው ይላታል። በሀሳቡም ትስማማለች። እዚህ ጋር የገንዘብ ጥማት አእምሮዋን ያናወዘው መናቋና መጥፎ ነገር መነገሯን በፍጹም ምንም አልመሰላትም። ብቻ ገንዘብ ታገኝ፣ ከዛም አለፍ ሲል ደግሞ ዝናኔ ራሷ ለማድረግ የምትጥረው ይሳካላት እንጂ፣ ሁሉንም ነገር ለመሸከም ጫንቃዋ በጣም ደንዳና ነው። እሺ ብላም በሀሳቧ ተስማምታለች። ቅድስት ከድብርት ባትወጣም ወደ ኩስና ገባ ብላ ምግብ እያዘጋጀች ሽንኩርት እየከተፈች እንበዋንም እየጠረገች ታዲያ ምሳሌ ትመጣለች። ምሳሌም አባቷን ከመናፈቋ የተነሳ ሳስታለች። ና በውጀርባ ሆና አቅፋት ወዲያና ወዲህ እንድታደረጋትም ትፈልጋለች። ምሳሌ እባክሽን ረፊ እጅን ታስቆርጭኛለሽ እያለች ብትማጸናትም ምሳሌ ግን የአባቷ ናፍቆት እያተሰለሰላት ትገኛለች። ና እሱን ለመርሳት ስትል ቅድስትን ተአጣቂኝ ውስጥ አስገብታታለች። ታዲያ ቅድስትም ይሄ ሁኔ ሴቷ ግራ ቢያጋባት ፊቷን አዙራ እንባዎቿን እያዘራች ሽንኩርት አስለቀሰኝ ብላ ለመላውም እንዲመቻት፣ ምሳሌ እባክሽ ልቀጭኝ ምንሆነች ነው ትላታለች። ግን ለምንድን ነው ቅድስትዬ እኔን የማታጫውችኝ ደግሞ ምንሆነች ነው የምታለቅሽው ትላታለች። ሽንኩርት ነዋ ምሳሌ የሚያስለቅሰኝ ሽንኩርት ነው፣ በአንቺ ሂጅና ደብተር ሽንገልጠ ሻጥኝ ትላታለች። ምሳሌ ግን የቅድስት ሁኔታ ግራ አጋብቷታል፣ የአባቷ አለመመለስም ጭንቀት ውስጥ ከቷታል። አባዬ ግን መቼ ነው የሚመጣው ትላለች ቅድስትዬ እያለችም በጭንቀት ቅድስትን ስትጠይቃት፣ ቅድስትም በቃ ሂጂ እስኪ ደብተር ሽንዩ ትላታለች። ታዲያ ምሳሌ መሀሳብ ተስማምታ ወደ ደብተር ዋጋ ታመራለች። ቅድስት ግን በጣም ተጨነቀችና እንዲህም አለች፣ ቆይ ግን ጋሼ የት ነው ያለኸው? እረ እኔ የዚች ልጅ ጥያቄ አልቻልኩትም ብላ ስቅስቅ ብላ እያለቀሰች እያለ ድንገት ግን ይቀጥላል። ቅድስት ምልት ሰማ ይሆን? ምንስ ነው የሚነገራት? ስልኳስ ለምንድነው የጮኸው? በቀጣይ ክፍል የምንመለከተው ይሆናል። እስከዛው ያላችሁበት የምድር ዳርቻ ሰላማችሁ ብዝት ትርፍርፍ ይበለልን። ለቻናል የአዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የደውሉ ምልክቷን በመጫን ወደፊት የሚለቀቁ ቪዲዮዎች ወደ እናንተ እንዲደርሱ አድርጉ። ሰላም።